ካብሳዬም በእንደዚህ መልክ እየረክባለው ማለት ነው። ለው ማለት ነው። እንቁላል ስድስት እንቁላል ቀቅዬ እንደዚህ አርጌበታለው። ሌሞን እንደው ጥማጥም ክሽናውን ፎቁላ ያርጌዋለው። በጣም ቆንጆ መርጥ ካብሳ አሰራር ነው ዛሬ የሰራሁት። አብራችሁኝ ቆዩ አብረን እንሰራለን ማለት ነው። ላይክ አደረጋችሁ፣ ሼር አደረጋችሁ ባቲ ብብርነት አግዙ ተባበሩ፣ ንወዳቸዋለሁ ማለት ነው። አብራችን ቆዩ። አሰላሙ አሌይኩም ወረመቱላ በረካቱ። ዱኒያ የተከበራችሁ ቤተሰቦች እንዴ ናቸው ማላቸው? ሰላማችሁ ይብዛልኝ። ዛሬ ይህ የመጣሁት ያ ካብሳ አሰራር ነው ማለት ነው። ወርጥ ካብሳ ሰርቻለሁ ማለት ነው። ወደ አሰራሩ እንሄዳለን ማለት ነው። እውነት ለመናገር መጥ በልታችሁ በልታችሁ ማጠግቡት ከብሳ ነው የሰራሁት ማለት ነው። አብራችሁ ኮ ከብሳ ማለት ቀላል የምግብ አሰራር ነው ማለት ነው። በዶሮ መስራት ይቻላል፣ በስጋ መስራት ይቻላል። በቃ እንግዲህ ስራው ደግሞ ቀላል ነው። ቀለል አርገን መስራት እንችላለን። ቆንጆ ምግብ ማለት ነው። እዚህ ጋ ሽንኩርትን አዘጋጅቻለሁ። ይሄ ሁሉ ከብሳ ሊሰራበት ነው። ወይ ልትሎት ትችላላችሁ። በእንደዚህ መልክ ጎርት ጎርት አርጌዋለሁ። ሁሉን ሳይሆን ሁለት ለኢንትን ለካብሰው አስቀርቼ ለከሽናው ነው እዚህ ጋር የሚጠብሰው ማለት ነው። መጀመሪያ ከሽንኩርት እጀምራለሁ ማለት ነው። ሽንኩርት ይጠብሳለሁ በዚህ ከጎኑ ማለት ነው። ሁለት ፍሬ ደግሞ ቀጠና አርጌ ይከትፈዋለሁ ማለት ነው። ይሄ ሲበስልልኝ ደግሞ ዶሮውን የሚሰራበት ቀጠና ርጌ ያው ከትፌ ዋለው ማለት ነው። ቅጠን ነው የሚያደርገው እሱ ጎረድ ጎረድም ማድረግ ይቻላል። ለከብሳ ጎረድ ጎረድ አርጋችሁ በአሁኑም መልክም መስራት ትችላላችሁ። በፈለጋችሁ አይነት ይቻላል ማለት ነው። ይሄ የተቀበሰልኝ ነው ማለት ነው። እኔ ከሽናው ነው መጀመሪያ አስራይ ብዬ የሚሰራው ማለት ነው። በቃ ውሱም ካዘጋጀው መስራት ቀላል ይመስለኛል ማለት ነው። ከሽንኩርት ሽንኩርት ከጠበስኩ በቃ ሌላ ነገር ስራ በቃ አለብኝ አይደለም። ሽንኩርት ልጬ ከቲፌ ከጠበስኩ በኋላ በቃ ሌላው ስራ ቀለል ይልልኛል ማለት ነው። እንግዲህ ካፍሳም ቀለል አለ የሚገባ አሰራር ነው ማለት ነው። በዶሮ መስራት ትችላላችሁ በፈለጋችሁ ነገር። አሁን ወደ ዶሮዬ አሰራር ያለው ዘይት ጨምራ አደርጋለሁ። እኛ ቤት ዘይት በደንብ ነው የምንወደው ነው ማለት ነው ነው ማለት ነው ለመናገር አሁን እዚህ ላይ ዘይት ያጨምራለሁ። በቃ ደረቅ ካለ ይፈጣል። ዘይት ብቻ መበልትናል ማለት ይቻላል። ሆነ ለመናገር እንግዲህ ማለት እዚህ ጋር ቡኒ እየሆነልኝ ነው የበሰለልኝ ነው። ከዚህ ጋር አብሮ ደግሞ ዘቢ ባለኝ ትንሽ ጠበስ ጠበስ አርገዋለሁ ማለት ነው። አብራችን ቆዩ። ቡኒ ሆኖ ከበሰለ ይበቀዋል ማለት ነው። ግን ሲከትፉ እኩል ብሆን የተሻለ ነው ማለት ነው። አሁን አንዳንዱ በደንብ ያልቀለው ጎሮ የበዛው ነው ማለት ነው የምንጠቀመው ነው መቼም፣ ማሽን አይደለንም። እጃችን ስለምንካትፍ አላኮል ያህል እሱ ኖርማል ነው፣ ኖርማል ነው። በእንደዚህ መልኩ ወጥቷል ማለት ነው። አንድም ዘይት የሚባል የለበትም ማለት ነው። ዘይት ይዘም እንደዚህ ስታረጉ ማለት ነው። አብራችን ቆዩ። ሽንኩርት ይበስለዋል፣ ዶሮውን ይጨምራለሁ ማለት ነው። አብራችን ቆዩ

በላ እውነት ለመናገር ከባድ ነው። የዚህ ሀገር ዶሮ ሽታው ማለት ነው። ለምን እንደ ሽጥ ምሽል አላውቅም። በማጠብ ሴት ሆናችሁ ካላቀባችሁ በቃ ስለዚህ በደንብ አጥቤ ዋለው። እንግዲህ አብራችን ቆል ለዚህ ተበትል በጣሪፌ አጠጥ ብሎ ይበስላል። ከዛ በኋላ ደግሞ ቅመሞችን ይጨምራለሁ ማለት ነው እኔ ቅመሙ ይጨምራል። የቅመም አይነት አለ ሄ ብዬ ሰዓት የለም ማለት ነው። አንድ ላይ በሰናወጣውና ይበትንበታለው ማለት ነው። አሁን እዚህ ጋር ይበተንኩበት ነጭ ሽንኩርት እኛ ቤት ፍሬሹ አይደለም የሚያስገባ ሲቾክን ማለት ነው። እንደዚህ ጉሩጥ ጉሩጥ የተደረገው የተጠበሰው ነው ነጭ ሽንኩርት ነው ማለት ነው። እንደውም ቀይ ሽንኩርትም አለ። እሱ እነስ እንሳረግበታለው ማለት ነው። ከዛ በኋላ ባህራት አልችል ፋብሪካ አለኝ ተንበሽ ባህራት አለኝ ከሙና አለኝ በቃ የተለያየ ቅመማቅመም አሉን ማለት ነው። ስወዳለ ሁሉንም ጨመር ጨመር ማረገው። ሌሙና አለኝ ሌሙና በቃ ወረ ጋር አለኝ ቀረፋ አለኝ። ይላል የተለያየ ነገር ጨምር፣ ይሄ ለማለት እንትን ይለኛል ማለት ነው። ባላችን ሆኑ እዚህ ጋር ደግሞ ማጂ ሶስት ይጨምራለው። እችን ሰልሳ ሁሉንም ሊጨምር ይችላለሁ። አልጨምርም፣ ትንሽ ትንሽ ነው የምጨምረው ማለት ነው። ቀይ የለለም ከብሰው፣ መካከለኛ ነው የሚሰራ ማለት ነው። ስለዚህ አንድ ሁለት ማንካል ብቻ ሳልሳ እጨምራለሁ ማለት ነው። በቃ አብራቱን ቆይ። ሽንኩርቱን ግን ለሁሉም ጉርጥ ጉርጥ ማድረግ ይቻላል። እዚህ ጋ ደግሞ ሩዜን ያጠብኩ ነው ማለት ነው። አጥዬ ሙሽር ሽር አድርጌ ዘብዝፌ አስቀምጠዋለሁ ዶሮውን በሰል እስከሚልልኝ ማለት ነው። ብርጥ ብርጥ እየመጡ ነው ማለት ነው። አሁን ዶሮዬ እዚህ ጋ በስለዋል። እንደገና እንቆዳደን እዚህ ጋ የቀቀልኩ ነው ይሄው አሁን ውሃ ይፈልቷል። እንትኑ ዶሮውን አውጥቻለሁ። ፎርም ውስጥ እስከብጭ እስከሚቀላልኝ ደሞ ሩዚ ይበስላል ማለት ነው። ሩዙን ጨምር ያረኩ ነው ማለት ነው። አንድ እጅ ቲን ቪዲዮ መስራት ከባድ ነው ማለት ነው። መጨመሩ በጣም እዚህ እያስቸገረኝ ነው ማለት ነው። ቲን ቪዲዮ ነቀርጬ ሁሉንም ሩዙን እጨምራለሁ ማለት ነው። አብራችሁን ቆዩ፣ አበረታቱ። እኔ ያ መዳም ባጃጅ ነኝ ከባጃጅነት ወተሽ መዳም የምትሆኝበት ጊዜ ቀርባል እ ያለ ቱ ዱ መዳም እናንተንም መዳም አደርጋችሁ ፈጣሪ እንግዲህ ፈጣሪ አትርሳናት አስታውሰን ማለት ሁሌ በሰው አገር በሰው ቤት በቃችሁ በ ለሀገራችን ሰላም ተመኘ ንሻለ። ያው እዚህ ጋር ደግሞ ብስል ብለውኝ ይለኛል። እውነት ለመናገር ፍርፍሩ ብሎ በስሏል። የኔ ሩዝ አንደኛ ነኝ፣ የኛ ቤት ሩዝ አንደኛ ነኝ። በቃ በቃ የሌላ ሩዝ ተብሎ ነው የሚበላ ማለት ነው። በቃ ፍርፍር ተብሎ በሰል ይደረጋል። በቃ ምን ታረጋላቸው መሰላችሁ? ሩዙ ቶሎ አይደለም ማብሰል ማውጣት ቀስ ብሎ በትንሽ ውሃ ቀስ ብሎ ይበስላል። በቃ ሲታወጡት ፍርፍር ነው ሚለው ማለት ነው። አሁን ይሄ ዱቄት ነው የሆነው አልተያያዘም ማለት ነው። ዱቄት እንደዚህ ገልበጥ ስታደርጉ ዱቄት ይሆናል እንጂ አይያያዝም። ለምን ውሃ አታብዙ። ሩስ ቀጥቅሉ። ጨርሻለሁ ቸው